በመጨረሻ ብሩክ እንዴት ታገተና፣ በጣም ኃይለኛ ገንዘብ እንደተቀበለ መድብል ደረሰበት። መድብል ከማይነካ ሰውና ከአረመኔ ከጨካኝ ሰው ጋር ነው የተገናኘህ ወንድሜ የእናቴ ልጅ ታናሽ ወንድሜ፣ እንዴት እንደዚህ ታደርጋለህ? እንዴት ወይኔ ጉዴ እያለ እራሱን መቆጣጠር አቃተው መድብል ብሩኬ ታግቶ በጣም እየተሰቃየና መከራውን እያየ ይገኛል ምሳሌ አባቴን አምጡ ያለባቴ ህይወቴ ባዶ ነው እያለች እረበሸች ቅድስቴ ቅድስቴ ቆይ ግን ለምንድን ነው እንደዚህ የሚሆነው ብሩክ ላይ ለምንድን ነው ፈተና የሚበዛበት እያለች ማልቀሷን ቀጠለች ሞገስ ሞገሴ እና ሉላ በስተመጨረሻ ፍቅራቸውን እያጣጣሙ ይገኛሉ። እናም ቆይ አንተ ግን ለምንድን ነው የምትፈራኝ ብላ ስትለው እኔ ፈርቼ ሳይሆን አክብሬሽ ነው። ወንድ ልጅ ዝም ብሎ ዝም ብሎ ብድግ ብሎ ተነስቶ የሚፈልገውን ነገር ከሚያደርግ ይልቅ ሴት ልጅ ማክበርና እንደ እናቱ፣ እንደ እህቱ እንዳክስቱ ማየትን እኔ ምርጣለሁ እና ለዛ ብዬ ነው ሉላ ደግሞም በዛ ላይ የፍቹን ወረቀት አንቺ አሁን ስላስገባሽ ምንም ችግር የለውም፣ በቀጣይ ሁሉም ነገር ይሆናል ብሎ አላት። እሷ ግን አይ ሞገሴ፣ አሁን እስፈርታይ ነው እንጂ ብቻ ከዝናጋ አይደለሁ። አያያይ እኔ በፍጹም አንቺን ፈርችሽ አይደለም አክብሬሽ እንጂ ብሎ አላት። ዳጣ ዳጣ እውነት ለመናገር ሁሉም ቤተሰቦቼ ተመችተውኛል። ነገር ግን አንዷ እህቴ በፍጹም ልትመቸኝ አልቻለችም። ምናልባት እህቷ እንደሆንኩኝ ስታቅ ልመቻትና ልትቀበለኝ ትችላለች። እሱን ተወውና የብሩኬ ነገር በጣም አሳስቦኛል ብላ ለመጎሴ ለጓደኛዋ ተናገረች። ሞገስ እኔም በጣም ቸግሮኛል በጣም የማደርገው ነገር ሁሉ ቅጡ ጠፍቶኛል። ምን እንደማደርግ ራሱ አላውቅም። እስኪ ምከረኝ፣ ምን ላድርግ? ዳታ እንዴ፣ ምን ማለት ነው? ስለ ብሩክና ወንድሜ ይቅርታ እንኳ ሳላደርግለት ይቅርታውን ሳልቀበለው ስንት ቀን ሙሉ ሲያባብለኝ አሁን በድንገት ጠፋ። እኔ የምልሽ በቃ ማድረግ ያለበት መድብል ብቻ፣ ያቺ ዝናንና ማህሌትን በፍጹም መልቀቅ የለበትም ብሎ አለ። ምን እያልክ ነው ወዴት ወዴት ነው አላቀህ እኔ የለሁበትም ማለት ፈልገህ ነው እስኪ ንገረኝ ብሩክ እኮ ወንድምህ ነው ስለዚህ አንለቃቸውም ማለት ምረጥ እንጂ በፍጹም እንዳይለቃቸው ብለህ ማለትን አልሰማም ብሩክ እኮ ላንተ ሁሉ ነገር ሆኖልሃል አንድና አንድ ሉላን አሳልፎ ስለሰጠብህ ብቻ ነው እንደዚህ የምትለው ሞገስ አረ፣ እንደዚያ አደለም ዳጣ። እሱን ነገር እኮ ረስቸዋለሁ። ብትረሳው ነው የሚሻልህ። እመነኝ፣ የእውነቴን ነው የምልህ። አሊያ ግን ብሩክ ሲመጣ እጅጉን ያዝንብሃል፣ እጅጉን ያዝንብሃል። እናም ወደ ቀልብህ ተመለስ ሞገስ ብላ አለችው። ሞገስ ሞገስ፣ ለሉላ ዛሬ ምርጥ ምሳ ጋብዛት። እናም ሉላ እንዴ፣ ቆይ ዛሬ ግን በጣም ደስ የሚል ምሽት ነው። ማን ነው እንደዚህ ፏፍሽ ያደረገ ሞገሴ? እንዴትስ ነው ደግሞ ዝናን ያልፈራኸው ማለቴ እስከ ዛሬ እኮ ትፈራለህ፣ ለእኔም ሆነ ለአንተም። ብቻ ግን ይዘኸኝ ውጣ ስልህ በጣም አንተ አያያይ ትል ነበር። ዛሬ ግን እንዴት እንደዚ ሊሆን ቻለ ብላ ስትለው፣ አየ ዛሬማ መድብል ነው። መድብል ምን አደረገ? እስከ ዛሬ የሚከታተለን በኢቲኤማችን ነበር። እናም ዛሬ ግን መድብል ሁሉንም ነገር ስላስተካከለው በኢቲኤም ሊያገኘን አይችልም። እንዴ በጣም ይገርማል። ግን ይሄ መድብል የሚባል ሰውዬ ምን አይነት ነው? አዎ ልጅም ሆነን በጣም ገራሚና ትንግርተኛ ነበር። ታውቂያለሽ የእናተ የእናቶ ዝንጉርጉር እንደሚባለው። ግን የብሩኬ ወሬ ልም ጉሴ ብላ ስትለው አረበ ፍጹም ብሩኬ የበላው ጅብ አልጮህ ብሏል። የት እንደሆነ አላቅም። ከዛ የሚበልጠው ነገር ደግሞ ምኑ መሰለሽ? ቤቱ አለመሸጡ፣ ምሳሌ እንዴት እንደታከመች፣ የእኔ ገንዘብ የት እንደሄደ፣ ብቻ ይሄ ሁሉ ነገር በጣም ያሳስባል። እኔ በሰላም በህይወት ይምጣ እንጂ እመኝ። ስለ ብሩ ምንም አይነት ነገር አልጠይቀውም። ስለ ቤቱም ሆነ ማህሌት። ማህሌት ዝና አብረው ካደሩ በኋላ ምንም ነገር እንዳላደረጋት ስታውቅ እጅጉን ተበሳጨች። ቆይ ምን አይነት ነው? አጠገቡ ሙክት ተቀምጦለት ሙክትን አልበላም ድንቹን የሚል ሰውዬ። ቆይ አንተ ግን ምን አይነት ፍቅር ቢይዝህ ነው ብላለችው። ትሰምኛለች ጀግንነት ጀግንነት ማለት፣ ከአስሩ ሴት ጋር መጋደም ነው እንዴ? በታማኝነት ከአንዷ ሴት ጋር ማርጀት ነው እንጂ እኔ እኮ ሉላን ህይወቴ እስከሚጠፋ ድረስ ነው የማፈቅራትና የምወዳት። ሰላም፣ ሰላም ውድና የተከበራችሁ የህያቤ ቲቪ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ቁም ነገረኛው እንዲሁም ደግሞ አዝናኙ ምሳሌ ድራማ እንደቀጠለ ይገኛል። ቪዲዮዬን እስከ መጨረሻው አይታችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እጅጉን አድርጌ አመሰግናለሁ። እና ለምንድን ነው ከሉላ ውጭ ሌላ ሴት አልታየህ ያለው ግን ብላ ስትለው፣ አንቺ ሴትዮ፣ አሁንስ በቃ ይሄ መሀይብነትሽ በጣም እየበዛብሽ እና እንዲሁም ደግሞ እየሰፋ ነው ያለው። ነገርኩሽኮ እሷ አንድ እኔ ትሆናለች ወይም ደግሞ እኔ እገላታለሁ። እንዴ የምትወዳትን የምትወዳትንና የምታፈቅራትን ሴት ገላ? ይሄ ታዲያ ምን አይነት ፍቅር ነው? እኛ አሁን ስለ ፍቅር አልኩኝ። ምንም በወዳትና ባፈቅራትም እንኳ በፍጹም ሌላ ሰው እቅፍ ውስጥ እንድትገባ አልፈቅድም። ያ ማለት ደግሞ እገላታለሁ፣ እኔም ሞታለሁ ማለት ነው። ያንተስ ይገርማል። አንቺ ግን እኔን በመጠጥ አደንዝዘሽ አብረሽ ልታደረበት፣ ከዛ ደግሞ ሀብትና ንብረት አህልያ፣ ደግሞ የእኔ መረጃ ለመስረቅ ነበረ። እንዳታስቢው እኔ እንዳንቺ እኮ አይደለሁም። አረ እንደዛ አይደለም። እኔ እኮ ሰዓት ላይ ብዬ ነው። ትሰሚኛለች። ሰዓት ታዲያ በገዛ ስልክሽ አታይም እንዴ? ብሎ አብ ጠልጥሎ ከቤት ካባረራት በኋላ ኤፍራታ ጋ መጣች። ኤፍራታ ጋ መታ ዝም ብላ ኩር ምት ብላ ስትቀመጥ ምት ብላ ተቀመጠችና፣ ምን ሆነች ነው ዛሬ ደግሞ፣ ማህሌት ምን ነው ዛሬ ሲያንገላታች ነው እንደ ያደረው ዝና፣ አረባክሽ እስኪ ተይኝ። ምን ነው ጉድጓድ በይኝ አልገባኝም። እሱ ምንም ሴት አይታየውም ከሎላ ውጭ፣ አልኩሽ አይደል እንዴ? በቃ ተይኝ እስኪ ታዲያ ምንም አይነት መረጃ አልነገረሽም? ስለምን መረጃ ነው? እሺ አንቺ መረጃ አላየሽም? አረ ነገርኩሽ። ጭራሽ ብሉት እዚህ ያለበት እኮ ነው እሱ ላይ እንዴት ምን ማለት ነው? በቃ የሆነ ስልኩን ለመሳብ ስል እንዲሁም ደግሞ ስልኩን አንስቼ ፊቱ ላይ በራበራ ሳደርግበት በድንገት ተነሳ። ከዛም እኔን ተቆጣኝና አብረሺ ለማደር ነው ለማታለላለን ነው እና አባረረኝ። ወይ ጉድ። በቃ አልተሳካልሽም ማለት ነው። እና የብሩክስ ጉዳይ እንዴት ሆነ? እኔ አሁን ስለ ብሩክ የሚያሳስበኝ ይመስልሻል? እኔ ምን አቅለታለሁ። ግን ሲመስለኝ ሲመስለኝ ዝና በጣም ትልቅ ሰውና እንዲሁም ደግሞ አደገኛ ይመስለኛል፣ እናም ብቻውን የሚሰራ አይመስለኝም። ስለዚህ እና ብሩክና ዝና የሆነ ነገር አላቸው እያልሽ ነው? እንደዛ ማለት አይደለም፣ ነገር ግን እዚህ ወጥመድ ውስጥ ያስገባው ሲመስለኝ ሲመስለኝ ዝና ነው። እውነትሽን ነው? አዎ ሞገስን ከገደልሽ ቤቱን እሰጥሻለሁ፣ ምንም ችግር የለውም ብሎኛል። ግን ደግሞ ሞገስ በፍጹም ሊገኝ አልቻለም። ኢፍራታ ኢፍራታ፣ እባክሽ ታይ የማይሆን ስህተት አትስሪ። እመኚ ሞገስን ገለሽ፣ በፍጹም በሕይወት የምትኖር ይመስልሻ? ብሩክ እንዲሁም ደግሞ አሁን መደብል የተባለው እሱ እኮ አብሮ አደግ ጓደኛቸው ነው። በዛ ላይ ጎረቤት ናቸው። ባታደርጊው ይሻልሻል። እና ታዲያ ምን ላድርግ? ባዶ እጄን ልቅራ እና ታዲያ ህይወትሽ አይበጥም እንዴ? ቆይ ለምንድን ነው እንደዚህ የምትይው? ሁሌ የገንዘብ ገንዘብ እንዴ! አንቺ ራሱ ገንዘብ እየሰጣውሽ አይደል እንዴ? ኤፍራታ፣ አብሬሽ የኖርኩት ያለ ገንዘብ አንድ ቀን ስታሳድርኛለሽ ብቻ ብቻኔ? አላውቅም፣ ይሄ ነገር ምንም እየጣመኝ አይደለም ብላ አለች ምሳሌ። ምሳሌ አባዬ፣ እኔ ምልክ አባዬ፣ ግን መች ነው የሚመጣው አጎቴ አለችው። ይመጣል አይዞሽ፣ በቅርቡ። ምን ተፈጠረ? አባዬ እኮ ያስነብበኝ ነበር እንዲሁም ደግሞ ታሪክ ይፈክርልኝም ነበር። ታዲያ ምን ቸገረሽ? ግን ደግሞ መጀመሪያ እኔ የምፈክረውን አንቺ ማለት አለብሽ ብሎ ስለ አፄ ቴዎድሮስ ፎከረላት። እሷን ፎክሪ ቢላት ብፍጹም ልታቅበት አልቻለችም። እናም መድብል ፎከረላትና ታሪካችንን ወደኋላ ትንሽ ያስታወሰን ከዛም በኋላ ወደ ኢፍራታ ጋር ደወለ እና እሺ ኢፍራታ፣ ምን አዲስ ነገር አለ? ስራሽን እየዘነጋሽ ነው። እንደዚህ ዝም ብዬ የምከፍልሽ ይመስልሻል እንዴ? ብሎ ሲላት አረ፣ እንደዚ አይደለም፣ በፍጹም አላወራ ብላለች እኮ። ዛሬ ደግሞ አብረው ነበር ያደረችው። እኔ ምን አገባኝ ስለ አብሮ ማደሩ። እኔ እኮ አድርገዋል ምናምን አላልኩም፣ ነገር ግን ለማወጣጣት ነው። እና ታዲያስ? እና ግን ምንም አይነት ነገር የነገራት ነገር የለኝም። የለም ሲመስለኝ፣ ዝና በጣም አደገኛና ኃይለኛ ሰው ይመስለኛል እሱን ማ ታዲያ ደጋግመሽ ንገርኝ አልኩሽ እንዴ? እኔ እሱን እኮ በደንብ አድርጌ አውቃለሁ። እሱንማ በደንብ አድርጌ ጠንቅቄ የማውቅ ሰው ነኝ፣ ነገር ግን ስለ እሱ ንገርኝ አላልኩሽም ብሎ ሲላት፣ እሺ በቃ አትቆጣ። አሁን ማህሌት ስትመጣ አንድ ነገር ታደርጋለሽ። ምንድነው እሱ? በቃ ስልክሽን ትደውይልኝና ወይም እኔ ደውልልሽና፣ ሳይለንት ላይ አድርገሽው የሚያወሩትን ሁሉ እኔ ሰማለሁኝ፣ አንቺን ስታወራሽ። እሺ ብላ አሁን መታለች ማውራት ወይም መደወል ትችላለህ፣ ብላ ስትለው እንግዳስ እናንተ በደምብ ሞቅ ያለ ወሬ አውሩ ብሎ አወጣጣት። ማህሌት ደግሞ ምንድን ነው እንደ ዛሬ እንደ ህፃን ልጅ የምትጠይቅኝ? ሁሉን ነገር ማወቅ ፈለግሽ? እኔ ግን በፍጹም ዝና ያለኝን ነገር አረሳብ። የባለፈው ይበቃኛል። ምን ማለት ፈልገሽ ነው? አላምንሽም እያልሽ ነው? እህትሽ እኮ ነኝ። እንደሷ አላልኩም አምንሻለሁ። ነገር ግን ይሄ ነገር እስከሚሳካ ድረስና ቤቱን በስምሽ እስከማዞርልሽ ድረስ ስለ ብሩክም ሆነ ስለዝናም ምንም አይነት ነገር እንዲ ስም ሆነ ይቅርታ፣ ስለሞገስም ሆነ እንዲሁም ስለዛ ሞ ስለ ብሩክ እንዲጠይቅኝ አልፈልግም ብሏል። ብሩክ ያለበትንም አላቅም ብሏል። ቢያቅም እንኳ እመኝኛ አይነግረኝም። እና ታዲያ ግን ልጅቷን ከየት አንጥቶ አሳከማት አትነግሪኝም እንዴ? ነገርኩሽ እኮ ከየትም ያምጣው ከየትም፣ በቃ ምሳሌ ታከማድናለች። እኔም ቤቱን አጥቻለሁ። አሁን ግን ቤቱን የማገኝበት ነው። ካልሆነ ምን አለኝና ልኖር እችላለሁኝ እንዴ? አንቺ የምትኖሪ በሀብትና በንብረት ነው እንዴ? እንደሱ ከሆነማ አንቺ ራሱ ባዶ እጅሽ ሞክሪዋ። ምን አይነት ጥያቄ ነው የምትጠይቂው? ኢፍራታማ ዛሬ ጤነኛ አይደለሽም ብላ አለቻት። መደብል እዛ ይህን ሁላ ጉድ እየሰማ ቆይ ወንድሜ ግን ምን አይነት ችግር ውስጥ ነው የደወለው ብሎ ደወለ። ስልክ ጓደኛው ጋር እንዴት ነህ እንደው ከእስር ስትፈታ እንኳ ተፈትቻለሁ ሳትል፣ አረ፣ ምንም ችግር የለው ለማንኛውም፣ አንድ ነገር ላድርግልህና አንድ ነገር አድርግልኝና፣ ይቅርታ አደርግልሃለሁ አለው። እሺ ምንድን ነው እሱ? ብሎ የብሩክን ነገር እያንዳንዱ ነገር ሲነግረው እሱም አጣራለት። ከዛ ወይኔ ወይኔ እያለ እኔ ምልሽ ምግብ አሰራር ብታሰረጥኝኝ ምን ይመስልሻል ብላ አለቻት። እሺ ምን ችግር አለው፣ ነገር ግን አንችኮ ገና ልጅ ነሽ ምሳሌ ይ ብላ ስትላት፣ ለምን እንደዛ ትያለሽ? ምን ችግር አለሁ? ትሰሚኛለሽ? ሁሉም እኮ ባለሙያ ነው። ማለቴ ሽንኩርቱ፣ ዘይቱ፣ በርበሪው፣ ቅመማ ቅመሙ ከተሳካለት ወጥ መስራት የሚያቅት ይመስልሻል? እኔ እንጃ፣ እኔ ምን አውቃለሁ? አየሽ፣ ምንም አያቅትም ነው ምልሽ። አባዬ ሲመጣ ግን መጀመሪያ እኔ ነኝ የምሰራለት። ምሳሌ አሁን እስቀበል በቃ አባኪ አትበይኝ፣ ይመጣል አልኩሽ አይደል እንዴ ብላ ቅድስት እየ ልቧ ተሰበረና አስወጣቻት። እኔ ስለማልመታሽ ነው አይደለም፣ እንዴት እንደሆነ ላሳየሽ ብላ መቁሊያውን ስት ስታረግ እየሮጠች ሄደች። ዳጣዬ ሞገስን በጣም ናፍቃሄ ነበር። ሙጎ ምንድን ነው እንደዚህ መራራቅ? በቃ ሉላ ሁሉንም ነገር ይዛ ጠፋች ማለት ነው። ምን ታደርገዋለሽ፣ የአዲስ ፍቅር ነገር ነገር ግን እስካሁን ምንም ነገር እኮ አላገኘሁም። ምን ማለት ነው? እሷ እንግዲህ ከሰርግ በኋላ ሽማግሌ ምናምን እያለች ነው፣ እና አክብራታ በቃ የሴሌ ክብሯ ይሄ ስለሆነ እሷ የምትለውን በሙሉ አድርግላት ብላ አለችው። እሺ የአንቺስ ህይወት እንዴት ነው? የእኔ ደስ ይላል። ለመኖር በጣም እየጓጓሁ ያለሁበት ነው ሞገሴ።